አሰላም አሌይኩም ወረህማቱላህ ወበረካቱ ውጃ የተከበራችሁ ዜና ቤተሰቦች እንደምናችሁ፣ ሰላም ናችሁ? አልሐምዱሊላህ ሰላም እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ዛሬ በጣም የሚያሳዝን ቪዲዮ ነው ይዤላችሁ የመጣሁት ውስጤን የነካኝ እና የእኛ የኢትዮጵያውያኖች ስም ትነው በየየንበት በጣም ሚያስጠላ ስም አለ ወላሂ። እስኪ ይሄን ቪዲዮ ላሳያችሁ። እናት የሆናችሁ እናትም ለመሆን ገና ያው የተዘጋጃችሁ አላችሁ፣ ስብሃነላ ግን እንዴት ምን አይነት ጭካኔ ቢሆን ነው? በአላ ሆነብሽ፣ በአላ ስም። አረ ወገን፣ አረ ወገን ወላሂ፣ ወዴት እየሄድን ነው? አረ ወዴት እየሄድን ነው? እናት በልጇ የዚህን ያክል ጭካኔ ከየት አምጥታ ነው? የምር ይች በምስሉ ላይ የምትመለከቷት ሕፃን ከተወለደች ገና ስራ ምናምን ቀን ሆኖ ነው። እናቷ ግን ሱዳኔ ተጀናጅና ሴትዮዋ ካስጠጋቻ ሴትዮ ጋር ጥላባት ጠፍታለች። የምር ያቺ ሴትዮ ደግሞ እሷ ጋር አልነበረ የምትኖረው የምትኖረው ሌላ ሰው ጋር ነበር። አውጥተው ሲጥሏት ከሚርባት ከሚጠማት ብላ በኢትዮጵያዊነቷ አምና አስጠግታታለች። እሷ ግን አዳሯን ሱዳን የተጀናጅና የአስር ቀን ሕፃን ጥላ ጠፋች። ልጅቷንም የዚህ ሀገር መንግስት ወሰዳት። ግን ምን አይነት ሕሊና ቢኖራቸው ነው የምር በጣም ነው የሚያመው። አረ ተቆጠቡ፣ የምር ራሳችሁን ጠብቁ፣ ለምታደረጉት ነገር ሁሉ እያሰባችሁ። በጣም ነው የሚያመው የምር እና ያያችሁትን ይመስል ነበር። በጣም ያማል፣ በጣም ያማል ነው የምላችሁ። እንዴት ነው አንድ እናት ልጅዋን እንደዚህ የምትጥለው? አረ በአላህ እስቲ ኮመንት ስር ያኔ እኔ የሆነ ሀሳባችሁን እንድሰጡ ይፈልጋሉ። ሴቶች በተለይ ሴቶች ሴት ልጅ ወላሂ ወብላሂ ነው ብዬ ነው የምነግራችሁ። ሴት ልጅ ራሷን ካላረከሰች ራሷን ከጠበቀች እንኳን ባንጋሌ እ ባንጋሌ ሰው ሀገር ሰው ሱዳኒ ቀርቶ የሀገሯ ዜጋ እንኳን ሰላም አይላትም። ሰላም እኮ ነው የምላችሁ። አይደለም የሀገሯ ዜጋ ባሏ ፊት ካልሰጠችው ዞር ብሎ አያትም። ልንገራቸው ሴቶች ራሳቸው ይስቃሉ፣ ቃለዳሉ። ራሳቸውን አሳልፈው የሚሰጡት ባላቸው ሴቶች። ከዛስ በኋላ እነዚህን ምንም ማያውቁ ጨቅላ ህፃናቶችን ይጥላሉ። እና እነዚህ ጨቅላ ህፃናቶች ምን አደረጉ? አሁን መንግስት ወሰደው። እሷ አሁን እንቅልፍተኛለች ብላ አሌኩ፣ ምስ ንገሩ፣ እንቅልፍተኛለች። ፀጸት ውሌ ፀጸት። ልጅ ልጅ እኮ ነው እንዴ? አስባችኋት፣ ያማል እኮ በጣም ላኢላሀ ኢለላ እኔ ወላሂ ደካማ ጎኔ፣ ስስ ፓርቴ ማለት ልጄ ናት። እዚህ ብርድ ላይ በቃ እኔ በእሷ የሚመጣ ነገር አላውቅም፣ አላህ ይቅርበለኝ እንጂ ማለት ነው። ለሷ ብዬ የፈለኩት ነገር መሆን ይችላለሁ፣ ሀራም አልሰራም እንጂ ማለት ነው። የፈለኩትን ይሆንላት አለሁ። ግን ይሄን ያክል ጭካሌ በእናትህ እንጂ እንዴት መጣ? ከየት መጣ? መጀመሪያ ካሞ ከመማቀቅ አስቀድሞ መጠንቀቅ ላል ሀገሬ ሰው መጀመሪያ ይህ እንደሚመጣ አታውቂም ነው? ከማንም ከሱዳኒውም ከምንም ከምኑም አሻሸግ ገደሜ ስቲ ምንም እንደማይመጣብሽ አውቀሽ ነው ወይስ ይሄን አውቀሽ ነበር? አላማችሁ ምንድን ነው? ያኒ አላማችሁ ምንድን ነው? ልጅ የምትጥሉት ብዙ አየን እኮ ብዙ የምትጥሉ ሐበሾች በተለይ ዱባይ ውስጥ። ሳውዲማ ማሻላ ያሳድጋሉ እንኳን እንትን ቢሉ ማለት ነው። ግን አልሐምዱሊላህ፣ መዳም ቤት መሆኔ ወላሂ ደስታ አልቻልኩትም። አውዝ ብላም። ስንት ደግሞ ጨዋ ሰዎች አሉ፣ ሴቶች አሉ፣ ጎበዝ ጀግና ውጭ የሚሰሩ የእነሱን ስም ነው ምትሉት። አላማችሁ ካርታ ጠፍቶባቸዋል። እናንተ የመጣችሁት ለስራ አይደለም፣ ነው ልትንዘላዘሉ ነው የመጣችሁ እዚህ ሀገር። አላማ የለሽም አንቺ። ሴት አይደለሽም ነገር አለ አላማ የሚባል ነገር አለ። የሰው ሀገር ስንወጣ እኮ አላማ ይዘን ነው። እንዲህ ዝም ብለን ነው እንዲህ የወጣ ነው ልጅ ጥለ ያኔ ወልደን ለመጣል ነው ሰርተን ለመለወጥ ቤተሰባችን ራሳችን ለመለወጥ ነው እንጂ የወጣ ነው ወልደን ለመጣል አይደለም። ደሞ አሁን ወንድ ጠፍቶ ነው ኢትዮጵያዊ ወንድ ጠፍቶ ነው ሞልቶ። እኔ እኮ ይገርመኛል የሌላ ዜጋ የምታገቡ ከሌላ አሁን እኮ ሲጀምር በአንጋሊ ራሱ አፍልቷል አሁን እዚህ ዱባይ ላይ በጣም የእኛን ሀበሾችን እየደበደቡ ምናምን፣ ትናንትና ጩቤ ይዘው ቤት መጥተው እየደበደቡ ምናምን። አንዳንዱ ለምን ያትገልቱም ለምን ያደፉ ምናምን። ስብናላ ያላችሁበትን ሀገር ሕግ ይወቁ። የእኛ ሀብሾች የምር አሁን መደባደብ አቅቷቸው አይደለም፣ እርግጠኛ ነኝ ሕጉ ፈርተው ነው። ሕጉ በጣም የጠበቀ ነው። እንደኛ ሀገር ገለሽ ያኔ ደፍረሽ ምናምን ነፃ የምትውጭበት ሀገር አይደለም። ትበሰብሻታለሽ። ዓላማችሁ ይወቁ። ዝም ብላችሁ ሰው ደበደበኝ ብላችሁ እንደውም የበለጠ እናንተ ተጎታችሁ። መረጃ ካላችሁ ፖሊስ መቅመቅ ነው የሚያስገባው። በቃ አምጥቶ ከሀሳቡ የምትተሳሰቷችሁ ምናምን ነው እንትን የምትሉት እና እጃችሁን እንዳሰነዝሩ በየትኛው እንትን ማለት ነው። ምክንያቱም ከባድ ነው ከባድ ነው። እዚህ ሀገር ህጉ በጣም ከባድ ነው። ዝም ብላችሁ እንደመጣላችሁ አታውሩ። አንዳንድ ሰዎች እና አሻሻ ገዳሜ ሴቲ ምንም አልመሰለ ሽም ነበረ ልጅ ነመሰለ ይሄን ምንም ማያቅ ህፃን አሁን መንግስት ወሰደ። አንቺ ሞት ይውሰድሽ። እኔ እንዴት እንዳቃጠልሽ አላቅሽ። አታቀኝም፣ ግን ህፃን ልጅ እንዴት ትጥያለሽ? እንዴት ሱብሃነላህ! እንደው ወላይ ምን አይነት ጭካኔ እንዳለባቸው አላቅ እንደው ድንጋይ ነው እንዴ ድንጋይ እራስ ናችሁ፣ ሆዳችሁም ድንጋይ ነው። ባይሆንማ አዘኔታ ቢኖራችሁ ልጃችሁን አታጤሉም። ልጅ እኮ ስስፓርት ነው ለእናት ልጅ አላሁን ምስተአን እኔ አላውቅም። አፈርድሜ ይበላታለሁ እንጂ በምንም በምንም ተወለደ። ወላሂ ልጄን አሳልፌ እንኳን ልጥለው አይደለም። የሌላ ሀገር ዜጋ እንኳን አግብቼ ብሆን ወላሂ ልጄ አንሰጠውም፣ ይሞታታለሁ እንጂ ይዤ ቤትም ቤትም ተሽለኩልክ ሀገሬን እገባለሁ እንጂ ልጄን ጥዬ አልሄድም። እንዲ የዘላለም እንትን ተሰጠት እኮ ነው። አሁን አንቺ ሀገር ኢትዮጵያ ሄደሽ አግብተሽ ልትወልጂ ምናምን ትችያለሽ፣ ግን ያ ልጅ ግን መቼም እርፍት አይሰጥሽም። መቼም እስከምትሞች መውተሽም ሰላም አይሰጥሽም። አይገርምሽም? ሀቅ አለው ሀቅ አለው። ልጅ እኮ ነው እሱ። አምጪኝ አላለሽ ውለጂኝ አላለሽ ሀቅ አለው። ገባሽ? አንቺ ነሽ አመጣሽው፣ ሰበቦ ነሽ። እና መጀመሪያ ይወቁ፣ አላማቸውን ይወቁ፣ የወጣችሁበትን አላማ ይወቁ። ለምን ወጣሽ ከሀገርሽ፣ ለምን ወጣሽ? ሴት ልጅ ራሷን ካላከበረች የማንም መዛብቻ፣ የማንም መጫወቻ ነው። ብትሆኑ ወንድ ልጅ የፈለገ ድውርዬ ቢሆን ወንድ ነው። ሴት ልጅ ግን ጨዋ ስትሆን ማህበረሰቡን፣ ጨዋ ከሆነች እሷ ነች ያኔ ጨዋ የምታደርገው እሷ ከተበላሸች ማህበረሰቡ በአጠቃላይ የሚበላሸው ሴት ልጅ ሴት ልጅ ካልገለፈጠች ሴት ልጅ ፊት ካልሰጠች ወላሂ ማንም ጫፋን አይደካትም ወላሂ ወብላሂ ነው የሚ የምነግራችሁ እኛም እኮ ብዙ ነገር አሳልፈናል አልሐምዱሊላህ ለዚህ የደረስ ነው ትንኮሳ መባል ያኔ እንትን ማለት እኮ ያኔ ወንዶች ፊት ከሰጠሻቸው እንኳንስ እዚህ አይደለም ሀገርሽም ላይ አለ እኮ ግን ሴሪየስ ሆነሽ መሄድ ነው ሴት ነሻ፣ ሴት ስለውሽ፣ ክብር ስላለሽ። ሴት ልጅ ራሷን ካስከበረች ወላሂ ማንም ቀና ብሎ አያትም። ወላሂ እኛም እኮ ስንት ሰውን መልሰናል፣ አልሐምዱሊላህ ስንት በላ አላህ ባላ እንትን ማለት ነው። ቅዋ ግን እኛ ሰበብ ሆነን መልሰናል እንኳን እንትን ልትደፈር ያደለም ሰላም እንኳን ሊልሽ ቀና ብሎ አያሽም። ቀና ብሎ ማለት ነው ማስከበር የምችው ራስሽ ራስሽ ነሽ። ሲጀምረው አርቤ ተደፈርኩ እንዲህ ያልኩ ምናምን ብላቸው እንትን የምትጫው አይ እኔ ምንም ከይንትን አይወርድም። ይበን አይነቱን እንደዚህ ህጻናቶችን የሚደፈሩት እነሱን አይደለም። ግን ተደፈርኩ ብላቸው ትልልቅ ሴቶች ትመጣላችሁ? አንቺ እስከዛ ምን ትሰሪያለሽ? አንድ ሰው መቼ መቶ በአንድ አይዝሽም የሆነ እንትን ያሳይሻል የዛኔ መመለስ ያለብሽ አንቺ ነሽ። ወላሂ አረቦች በጣም ይፈራሉ። ለቤተሰብ እናገራለሁ ወይ የሆነ ነገር ብለሽው ከሆነ ወላ አጠገብሽ አይደርስም። ጮሄ እናገራለሁ ወይ ለወንድም ወይ ለእናት ወይ የሆነ ነገር ብትዩ እንደዚህ እንኳን መቶ ሊነካሽ አይደለም፣ ፊትሽን አያይም። አንቺ ባለፍሽበት አያልፍም ነው ምልሽ። ግን አንዳንድ ሴቶች ምን ትላላችሁ? እዚህ መታችሁ ምናምን ሚዲያ ላይ ምናምን እኔ አይዋጥልኝም፣ ወላሂ አይዋጥልኝም። እናንተ ሰው ከሌለ ምናምን እምኪን ክፍልሽ እስከሚመጣ ድረስ ምናምን ምናምን አርተው ሰውን ሰው እንጂ ለታደርጉ ራሳችሁን ጠብቁ። ቤተኛውም ሁኔታውን ቤትኛውም ሀገርሽም ሀገረሽም ሆኚ የሰው ሀገርም ሆኚ ራስሽን ጠብቂ። ሴት ነሽ። ሴት ልጅ ብርጭቆ ናት። ከተሰበረች ተሰበረች ነው በቃ። ራሳችሁን ጠብቁ። ሴት ልጆቻችን ጠብቁ። ያው እኛ ሀገር እንደምታዩት ነው። ማንም ነው ሕጻናትን እየደፈረ እየገደለ ምንም፣ ማንም ምንም አይጠይቁም። ስለዚህ አሁን እዚህ የሰው ሀገር ላይ ወልዳቸው አትጣሉ። እነዚህ ሕጻናቶች ምንም ወንጀል የለባቸው እናታቸው ነው እንጂ ማለት ነው። ስለዚህ ይህንን ለማለት ነበር። በጣም ታሳፍራላችሁ ላይ